እንዴ ብሩኬ ልጅ አለኝ ብሎ ማለት ምን ማለት ነው? ልጅማ ኮ ካለክ ቆይክ እኮ። ሰላም ሰላም! ውድና እየተከበራችሁ የምትቅየ ዩቱ ቤተሰቦች እንዴት አመሻችሁ? እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ እኔ ጋር ሁሉ ሰላም ሁሉ መልካም ነው እግዚአብሔር የተመሰገነ ይሁን እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ በያላችሁበትም ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን የኔ ምርጦች ኢድ ሙባረክ ብለናል እንግዲህ ሙስሊም እህት ወንድሞቻችን እንኳን አደረሳችሁ ማለት ነው ባሉ የሰላም የጤና ይሁንላችሁ ማለት ነው ዛሬ እንግዲህ ብሩኬና ሀይሚ በአዲስ ቪዲዮ መጥተዋል እሱም እንግዲህ ያው እውነታዊ የተወጣበት የፈረጠበት ነው ያው ልጅ እንዳለው ብሩኬ ሁላችንም እናውቃለን አናውቅም እንዴ መዳም ቅመሞች እናውቃለን እንጂ ያው አራት ልጆች ቡሩኬ እንዳለው እናቃለን። ዛሬ ግን ማለት ነው ያው እናንተ ስላችሁ ከሰጧቸው አራት ልጆች ሁለት ወንዶች፣ ሁለት ሴቶች፣ ሌላ አምስተኛ ያው አንድ ልጅ ተጨምሯል ማለት ነው። ሀይሚ ናት የምታሳድገው። እናትየው ያው ጥላበት ነው ቡሩኬ ሄደችው። ያው አንድ ቀን ስህተት ነው ብሏል ያው ቡሩኬ ለሀይሚ። ሀይሚ ግን ያው ምንም ማድረግ አልቻለችም። የተፈጠረ ነገር ከሆነ አምና እንደምትቀበልና ያው ቡሩኬም ደግሞ የልጁ አባቶች ብዙ ናቸው፣ ግን እናት የለውም። እናቱ ጥላው ሄዳለች። እናት ሆኜ ዋለች ወይ አትርቂኝ፣ ሞይ ከአጠገቤ አንድ ቀን ስህተት ነው ጥለሽኝ አትሂጅ ወይ በማለት ነበረ ሀይሚን እንግዲህ፣ በቪዲዮ ሲያፋጠጣት የነበረው። ሀይሚ የኔ ቆንጆ የኔ ቅመም ማለት ነው በዚህ አጋጣሚ ሀይሚቸው፣ ቅመማ ግን ስታ ኮርፍ ማለት ነው። ቤተሰቦች እንዴት አባቷ እንደምታምር ኮርፍ፣ እሷ ላይ ነው የሚያምረው። ልበ በጣም ነው የሚያምርባት። ና ያው እንደምትቀበል ያው ብታዝነም ብትከፋም ያንን አምስተኛ የመጣውን ልጅ የመዳም ቅመሞች ከሰጣችኋቸው መልካም ምኞት አራት ልጆች ጀርባ አንድ ልጅ የቡሩኬ በስህተት አምጥቶ ነበረ። ሀይሚ መጨረሻ ላይ ተፈጠረ ነገር ከሆነ እቀበላለሁ፣ ምንም ችግር የለም በምትፈልገው ሁሉ ካጠገባለሁ ብላው ነበረ። አልሸሸችውም። ያው እንግዲህ ቤተሰቦች ሁላችሁም እንደምታውቁት ፕራንክ ነው ማለት ነው። ሀይሚ ተገኝታለች ዛሬ በፕራንክ ማለት ነው። ግን ዛሬ እርግት ብላ ነበረ ስታዳምጥ የነበረችው። እና እኔ ምለኛ እሷ ምለኛ ዛሬ ለይልናል እያለ ነበር ተብሎቼ ያው ለይቶላቸዋል። ዛሬ በጣም ርክት ብላ የመጀመሪያ ናቸው። ጨረቃውን ሀይሚን መልሳን የመጣቸው ተረጋግታ ነበር ስታዳምጠ የነበረችው ሀይሚቹ። ይመስለኛል የብዙዎቹ ምክር ሀይሚዬ ጋ እየሰራ ነው። ምክንያቱም ሀይሚ እሱ ሀይለኛ ቢሆን እሱ ተቆጭ ቢሆን እሱ ትግስት ከሌለው አንቺ ትግስተኛ መሆን አለብት፣ ሴት ልጅ ብላተኛ ናት ይባላል። በማለት እንግዲህ ብዙዎቹ ሀይሚን በቀደም ተቆጥተናት አላደም እና ያ ምክር ሰርቷል ይመስለኛል። ሀይሚዬ እርግጥ ተብላ ነበረ ቡሩኬን ያው ልጅ የሚያል ነገር ቀላል ነገር ቤተሰቦች አንድ ቀን ስህተት አይደለም። የአምስት ደቂቃ ስህተት ለእኛ ለሴቶች ይከብዳል። ከሆነ በኋላ ግን ያው ምንም ማድረግ አይቻልም። ግን ቢሆንም ያናዳል። ግን ሀይሚ ጋር የሚታየው ትግስት ይገርም ነበረ። በዚህ አጋጣሚ ያው ቡሩኬ የሰራው ቪዲዮ ያው አስተማሪም ነው። እንዳለውም ደግሞ ሴቶች ራሳቸውን ጠብቁ። ለወንድ ልጅ ምንም አይነት ችግር የለውም። ለሴት ልጅ ነው የሚከብደው። ብዙ ጫና ሴት ነው የሚሆነው አንድ ቀን ስህተት የአምስት ደቂቃ ስህተት የሚባለው ነገር ለሴት ልጅ በጣም ጉዳት አለው እና ሴቶችዬ ከአምስት ደቂቃ ከአንድ ደቂቃ ስህተት ራሳችሁን ጠብቁ እያለ ትምህርትም ሰጥቶናል። ቡርኬ ሸበላው ጀግናው ማለት ነው። እና ትክክል ነው ተቀብለናል። ቡርኬዬ እናመሰግናለን። አንዳንድ ቪዲዮዎች ከማዝናናትም አልፈው አስተማሪ ናቸውና እንግዲህ እኔ የተረዳሁት ያንን ነውና እውነት ነው። ወንዱ ጋር ማ ችግር የለም እኮ፣ ግን ሴቷ ጋር የአምስት ደቂቃ የሚሆን የአንድ ቀን ስህተት የሚሆን ለሴት ልጅ በጣም ከባድ ነው። ያም ልጁ ያክል ነገር ከመጣ ማለት ነው እና ከተፈጠረ በኋላም ደግሞ አምኖ መቀበል ነው፣ ራስን መጉዳት ሳይሆን እና ብሩኬም እንደዛ እያለ ለእቶቹ ሲመክር ነበር። ከተፈጠረም በኋላ የአንድም ደቂቃ ይሁን የምንም ይሁን አምኖ ተቀብሎ ልጅ ነው ጸጋ ነው እና ማሳደግ ነው ከሚሆን ግን መጀመሪያውኑ መጠንቀቅ ነው ሴቶች እየለ እናንተ ነው የሚከብደው ወንድ ልጅ ችግር የለውም እያለ ነበረ እና እውነት ነው። ቡርኬ አምነን ተቀብለናል። እንደ ወንድ ምክርህን ደስ የሚል ምክር ነው። እናመሰግናለን። እኛ ግን አሁን ልጅ ምንፈልገው ለወደፊት አይደል እንደ ቤተሰቦች ከአይሚቸው ብቻ ነው ከይሚቾ ከቅመማ ዛሬ ያልካትን የልጅ አባት ነኝ፣ በስህተት አንድ ልጅ ይዤ መጥቻለሁ። ያልካትን አምስተኛ ልጅ ተጨምሮ የመዳም ቅመሞች ዛሬ ደግሞ አምስት ልጅ አርገው ይዘው ይመጣሉ ማለት ነው። እነዚያን አምስት ልጆች ደግሞ ከምትወዳት ከምታፈቅራት፣ ከምርጧ፣ ከትህቱ፣ ከታጋሿ ሚስት ከወደፊት ሚስት ከይሚቾ ብቻ ነው የምንፈልገው አይደል እንደ ቤተሰቦቼ እኮ እና ይሄ ነው ቤተሰቦች ይላችኋለሁ፣ የኔ ውዶች፣ እናንተን በያላችሁበት ኢድ ሙባረክ ብያለሁ። ረመዳንን የእኔ ጀግኖች፣ ያው በብርታት በጥንካሬ ስለተወጣችሁም ደስ ይላል። እኔም ጨምሮ ማለት ነው። እና እግዚአብሔር ይመስገን። ዛሬ እንግዲህ ኢድ ነው፣ ተፈታ ዛሬ ረመዳናቸው፣ ነገ ኢድ ነው ማለት ነው። እንኳን አደረሳችሁ ብያለሁ በያላችሁበት ሰላማችሁ፣ ጤናችሁ ብዝት ይበል። የዛሬው ቪዲዮ እንግዲህ ፕራንክ ነው፣ እውነት አይደለም ቤተሰቦቼ። ግን ቪዲዮ መጨረሻ ሰምታችሁ ኮሜንት እንዳጽፉ ማለት ነው በያላችሁ